ከሁሉም ያሳቀኝ ይሄ ልዬ ነገር ነው። አብረን አድረናል፣ አብረን ፍቅር ምንድነው ሰርተናል ስትል ነበር ልጅቷን ለማናደድ እና ልጁ ሲጀምር ልብሱን አልቀየርም። ሱሪ ራሱ አላወለቅም። ወይኔ ልዬ ወይኔ ልዬ እዛን ቀን ምን አለበት ካሜራ እንደገባ ካሜራ ብታጠፊ፣ ይህኔ እናት ማለት ነው ይህኔ የዋ ለማንኛውም የመጨረሻ ነው ብሏል። እንግዲህ ለመጨረሻ እንደተለያዩ ነው ሄሉ ከቆረጠች ቆረጠች ነው። ጋይስ ሄሉ ከቆረጠች ቆረጠች ነው ላመነችሁ፣ እንግዲህ እስከ ጥግዳለች ማለት ነው። እንግዲህ ሁሌ እኔ በህይወቴ የምጠላ ምን እንዶ ታውቃላችሁ? በህይወቴ የማልወደው ያለፈ ነገር አንስቶ የሚያወራብኝ ሰው አልወድም። በህይወቴ አልወድም፣ ጥላቴ ነው። በነገራችን ላይ ለዛም ደግሞ ቅርታ ተባብለሽ እውነቱ እያወቀ ክሌጋ ተገኘች ከሌጋ ምናምን ምናምን የእሱ እኮ አይታይም ጋይስ፣ የእሱ አይታይም። በቃ ማለት ትልቅ ነገር ምንድነው? ይሄ ትልቅ ነገር እንዳደረገ ቤተሰብ ጋ ለራስ ስትል ነው ለሄሉ ስትል፣ ወንድ እንደርከው ለራስ እኮ ስለምትፈልጋት ነው ስለሚገባት ነው ይርከው ወይስ? እሷ እኮ ቆርጣ እኮ ቁጭ ብላለች ቤቷን። ግን እሷ ስለምትፈልግ ብቻ ቤተሰብ ጋ በጊዜ ይርከ ለዚህ ታወራለህ አይደብርም? እንደ ወንድ ሴት ነው በነገራችን ላይ፣ አንዳንዴ የማይመስል ወሬ የሚታወራ እና የእውነት በጣም የሚያነድኝ ሁሌዛ ሁሌዛ የማይቀየር ሰው ማለት ነው። ምን አለ ጋይስ? እኔ ከዚህ በፊት ብያችሁ ነበር፣ እሷን ለማስቀናት ነው ያመጣት ሊሆን ይችላል ብያችሁ ነበር። ግን ኤክስ ነው ያመጣት። ሌላ ሰው ቢያመጣ እኮ ምንም አይደለም። ማንም አያምንም በነገራችን ላይ ማንም። አንተ ከካሜራ ጀርባ እኮ ተመጋግረህ ቤት ብትመጣስ ምን እናውቃለን? ጭራሽ ምን አለ እሷን እንድታግዘኝ ነው አንቺ አንቺ ለማናደድ ነው እየተጠቀምነው አላለ። እኔ እኮ በጣም ይገርመኝ። አሙ ደሞ ምክንያት ምን ፈጠረ? ከዚህ በፊት ምክንያት እ ከሉል ጋር ስለተገኘች ነው ምክንያቱ። አሁን ደሞ ምን አለ? ልቤ ሰበርሽ ልጅ አርግዣለሁ ብለሽ አለ። እሱ እንግዲህ መሳውነት የከፈለችው ተናግራለች። ስለም ወድክ ነው አንተ ማጣት አልፈልግም። አንተስ ስለም ወድክ ስለናፈከኝ ነው ብላለችና በቀዛው ነው ታጥቦ ጭቃ ማለት ነው። ያ ብዬ ታጥቦ ጭቃ ነው። ወንክብ እንደ ቅርታ አረገችልህ እኮ ቅርታ በአለችግ እንጂ አለችክ እኮ። ከቅርታ በላይ ምን አለ? ክርስቶስ ራሱ ኮለኛ ይቅር ብሏል። ጋይስ፣ ይህ በጣም ነው። እኔ ደደብ ሰው አይመቸኝም፣ ግግም የሚል ሰው አይመቸኝም። እንዲህ አንተ ወንድ አይደል እንዴ? ፈታ ፈታ ነገሩን። ሄሉ ካቆረጠች ቆረጠች ነው፣ ወደ ኋላ አትመልስም። በነገራችን ላይ የተለመነች እኮ ነው፣ አላየም እንዴ? አንተ በደንብ ያዘ። በጣም ምርጥ ልጅ ናት። በጣም እሷን ያገኛት የታደለ ወንድ ነው። የተባለ እኮ ነው በወንድ አፍ። ለዛ ገባችሁ። ሰው ሲለያይ ስለናንተ መጥፎ ያወራል ናትና እንዳልክ ግን ምርጥ ናቸው። በጣም በርግጥ እሷ ስራ ነው። እሷ ንፁ ልብ ስለሆነች ነው። እሷ ስራ ስላቸው እንደዚህ እንዲወራላት ያደረገው የእሷ ንጽነት ነው የእውነት ለአንቴ ተንበረከከችው ለማንም አልተንበረከከችም። ለማንም ብትንበረከክ እንደዚህ እናትን አታጣም ነበር። አለሸንፍ ባይት ነው እንደዛ ያራራቂ ብያ አስባለሁ። ከተመለሰው ራሱ ማለት ነው ለአንተ ብጡም ብዙ መሳውርነት ነው የከፈለች ያልገባክ ማለት ነው። የእውነት ሄሉ ወንድ አትለማመጥም። በነገራችን ላይ ለማመጣቷል እንጂ አትለማመጥም ነበር። እንዴት እንዴት እንደሆነች ለአንተ ራሱ በጣም ነው ይገርመው ብዙ ሰው እንደገረመ ያው የታወቀ ነው። በከምንት እያየን ነው። እና እንግዲህ ከሁለቱም ህይወት ወጥቻለሁ ከዚህ በኋላ። እና እንደፈለጋችሁ እንዲህ ጓደኛ ነን። እሱ ፊትለፊት እኮ ቁጭ ብላ በኮንፊደንስ እኮ ምንም የለንም አትልምቺ። ልጅ እኮ ሼም ይዛታል። ወኔ ነገር ቢኖራት እንዴት ነው ልጁ ፊት የምትዋሸው? እሱም የለን ምንም ነገር አለ። በእርግጥ ትክክል አልነበረም። ኦኬ አለፍን እኮ። ከቅርታ ከምንም በላይ ነው ፍቅር ደግሞ የእውነት ካልተቻቻላችሁ ነገሮቹን ካላለፋችሁ የሚቀጥል ነገር አይደለም። ትንሽ ነገር ጫፍዝ ጀምሮ የምትለይበት አይደለም። ሄሉ በጣም ያጠፋሽው ምንድን ነው? ቢያንስ ቤትሽ መጥቶ ከሱ ጋር እንደዛ መሆን አልነበረብሽም። አላቅም ካሜራ ላይ አብረን ተኝተናል፣ አብረን ምናምን እሱ ባይወጣ ደስ ይለኛል። ላንቺ ጫና አለው። ሴት ልጅ ነሽ፣ ነገ ትሰደባለሽ በዚህ እኛ አበሻ ያው ሴቶች ነን። ሴት እንዝቅ የምናደርገው እና ለማንኛውም ሄሉ ከዚህ ቦላስ ማየት አልፈልግም ማግኘትም አልፈልግም ብላለች። ሄሉ እንደዚህ ያለች ማለት የመጨረሻ ነው። ተስፋ የቆረጠችው በአንተ ማለት ነው። ብታቅ ቅርታ ታደርግለት ነበር እውነት ብታፈቅራት